አሞራው ቆይ ቆይ፣ ተረጋጋ። እንዲህ የሚባል ነገር የለም እንዴ! ምሪያችዋለሁ፣ አለ። መድኃኒዓለም ክርስቶስ ነገ የተሰቀለው፣ ነገ ስቅለቱ የምናስበው ጌታ ይማራችሁ፣ እኔ አልምራችሁም ዴዚ ምን ትቀጫለች? ዴዚ ወይት ቤት እናትቀጭ ስማ፣ እኔ ሶስተኛው ቅጣት ሰጣለሁ አለች። ያ መማር የለም፣ አላቅም፣ እኔ መማር አላቅም። አሮኬ ብሮ እሷ እኔ ምራቸዋሉ ካለች ሶስተኛው ቀጫኛ አይመለከታትም። እኔ እኮ ነኝ እኮ ያመጣሁት እኮ ኦኬ፣ መልሳት እንዴ። የለም እኮ እንደዛ እሷ እኮ ለእኔ ፑሽ አላረጉም እኮ። ነው እንደዚህ አለ እንዴ? እሱ አላገኛትም። አሁን ላገኛት አልቻልኩም። እንዴ እኔ የምሬያቸዋለሁ ማለት ምን ማለት ነው? ቆይ ዴሎክ አለ እዚህ። ዴሎክ ይቀጡ ወይስ ይማሩ? እሱ ነው በማን በተናገሩ። ምን ቀጣም? ማቀጣት አይደለም እኮ። ቆይ አሞራው ስማኝ፣ እዚህ ጋር ጌም የምንጮተው ለመቀጣት ነው አይደል ስማኛ ስማኝ አሞራው አንዴ፣ እዚህ ጋ እንትን የሚባል ነገር የለም እኮ ጌም የምንጫወተው ዝም ብሎ ለታይታ ሳይሆን፣ ሳገኝ ልቀጣ፣ አንተ ስታገኝ ልቀጣኝ ነው። መማርም አለመማርም የአንተ ኃላፊነት የተሰጠው ትክክል፣ ብዙ የተሰጠው ሰው ነው። ቆይ ሰው ላይ ምንድን ነው የምትለው አንተ? አሁን ብዙ አግኝታ ዴዚ አይቀጣ ብላ ጥላ ብትወጣ አልቀጣህም ነው የምትለኝ? ምን አንተና ዴዚ እንደዚህ ጊፍት አገኘህም፣ በል ከዛም በኋላ ዴዚ አይ መሆን አይቀጣም ብላ ጥላ ወጣች፣ ከዛን አትቀጣኝም አልቀጣህም እንዲ አጫዋሽ ያለች ዲክሶ ጋ ያለሆን እየተጫወት ያሉት አንተና ዜድ ከጀርባችሁ ምን እንዳለ ምን አውቃለው እንዳትቀጣ ፈልጋ ቢሆንስ ማራቸው ብላ የወጣቸው እንዴ ዴዚ ራሱ ራሷን አመማት እኮ ዴዚ ምሬሻለው እንዲሁም ዴዚ አንቻት ዜድ እንደዚህ የሚባል ነገር አለ እንዲ ምን አዎ ሶስተኛ እኔ እኮ ቀጭ አይደለም በኋላ ሶስተኛ እኔ ቀጭ ሶስተኛ ቀጭ ስለሆንኩ እኔ ቆይ እኔ ሶስተኛ ቀጭ ስለሆንኩ አንተ በመቶ ስምንት ሺህ አምስት መቶ ማን ስለሆንኩ ነው የምትቀጣው? የአንተ ቤተሰብ ፑሽ አርጉ መጥተው እንድቀጣቸው እዚ የለ። ምሪያቸዋለሁ ወይ እኔ ምሪያቸዋለሁ፣ እኔ ምሪያቸዋለሁ። ሶስተኛ ቀጭ ነኝ እኔ። አንተ ሁለት ቅጣት እናገራለ፣ ሶስተኛ ቅጣት እኔ ነው የምናገረው። ሶስተኛ ቅጣት ደግሞ ምሪያቸዋለሁ። አዎ አንቺ እንደዛ አግኝተሽ መጥቃት የምትፈልጊውን ሰው ልትቀጪ ስትይ እኔ አልቀጣም ካልኩኝ ደስ ይልሻል? አዎ ምሬያችኋል። አልቃቸው ምውዱ እኮ መጣለች። ምሬያችኋለሁ። ምህረት ነገ ስቅለት ነው። ነገ ስቅለት ነው። እነዚህ ልጆች አወር ገቡ። ጥምቀት መዳን ያለም ይማራቸው። እኔ አሁን ዴዚም ማርኳት፣ አሞራውን ግን መቅጣት ፈልጋለሁ። ለምን ሁለቱ ከተማሩ ሁለቱ ነው። እኔ ደግሞ አሞራን ማርኩት፣ ይምርሃል። እኔ ደግሞ አሞራ ማርኩት፣ ዴዚ እንቀጣት አለሁ። ደር ነገ ስቅለቶ እነዚህ ልጆች ሻወር ጥምቀት አይደለም። ምን አለም ሻወር የሚገቡት ፀጉራቸው የሚላጩ፣ ሰይጣን በሚሰቀልበት እነሱ ለሰይጣን ፀጉራቸው ይላጩ? እንዴ አይሆንም፣ አይሆንም። ዜዳ፣ አንዴ ስሚኝ። አሞራው አይላጭም ተውኩት። አሞራው አንቺ ማርሹ። አሞራው ቃል ነው ቃል ነው። ዘረኝነት ቆሻሻዎች ውጡ። እንደዚህ

ምን ምን ምን አልሰማኝም። ዴዚ ቆይ ወትነውወትነውእናት ቲክቶከር ጭንቅላት ዴዚ ማ አንቺን ስቀጣሽ አሞራው እንዲቀጣልሽ ነው ፈለጌ ነው። ዴዚ ሚ ቱ እናገራለሁ አይ አዶሪዩ ሲስተር፣ ምናምን አዎ፣ ዜድ አውቃ ነው የምትወክበው፣ አውቃ ነው ምትለ ዩር ላይክ ማይ፣ እንዴት ልበልሽ ያንገር ሲስተር፣ በጣም እኔ ሪስፔክት አለኝ። መጠጣት አለባችሁ፣ ይሄ ጌም ነው። አሞራው ግን እንደዚህ አይደረግም፣ እንዲድርቅ አይባልም። አሞራው አይደረግም። ሶስተኛ አጫዋች ከአንተ ጋር ሁለተኛ አጫዋች የነበረ ምሪያቸዋለሁ ብሎ ማለት ነው። ኢቨን ኢቨን ኔ ከኔጋ የነበረ አጫዋች ከኔጋ ሆኑ ከወጣ ማርያምን አልቀጣም፣ ማርያምን አልቀጣም። እተውባለ ዝንቢአድል ምሪያቸዋለሁ ማለት ነው። ይ ማስሚኝ አንቺ የሺ ምናምን የምትባይ ውጭ፣ አንቺ እካካ ምን አባቷ ስና እዚህ ኮሜንት መጽፈው አሞራው የምትሰማኝ ከሆነ ጌም እዚህ ጋር የምንጭተው ጌም ምን ይላል መሰለ፣ ስጀምር ገና ያሸነፈው ሰው ያሸነፈው ሰውአይ ሳይታወቅ ተሰብስቡ ምናልክ እዚ ጋ ስጀምር ያሸነፈ ሰው ፈኒ ቅጣት ይቀጣል ይላል። አሸነፍኳቸዋ ካሸነፍኩኝ እኔ ባሸነፍኩበት አሁን ዜድ እኩል አምጥተን ሀምሳ ሺህ ሀምሳ ሺህ አምጥተን ቢሆን የማረች ችግር የለውም። ገብቷላ፣ እኔ መቶ ሺህ አምጥቼ እሷ ሁለት ሺህ አምጥታ እንዴ ነው ዲክ ላይ የምታደርገው? እኩል ከኔ እኩል አምጥታ ከሆነ ችግር የለውም።

ላይክ ሺህ ያ እኮ ፓኒሽመንት እሷ ትቅጣ፣ ቅጣት እሷ ትቅጣ። ሌላ ሺህ ሶስተኛ አማራጭ ትቅጣ እንጂ ምሪያቸዋለሁ አለ እንደ ያ አሞራው ዴዚ ያለች ገባህ? አሁን ፓኒሽመንት ትስጥ። መተው ፌር አይደለም፣ ቅጣቱ መቅረቱ ፌር አይደለም። ግን ፓኒሽመንት ትስጥ። ዜድ መታ። ፓኒሽመንት ትስጥ ሙን እኔ ነገ መንገድ አለኝና ጠራት። ፓኒሽመንቱ ጥቀይ ነው ገባ እኮ ፓኒሽመንቱ ነው ኮናኩ ሲጀመር። እኔ ግን ዜድን አስገብቼ የራሱን የመጮት ቴኒኩ ገግራ እሷ አምጥታ ቢሆን እሪ እያለች ነው። እስካሁን የለም፣ አይታይ፣ አትታይ። የት ዜድ፣ ዜድ የለችም። እራሷ ካላከች የለችም። የት